ሱሪ ነው የፋሽኑ ብዙ ስለማላውቀው እንድታግዥኝ ትችያለሽ። እና በእንደዛ አይነት ሁኔታ ነበርሽ፣ እና ያ ነገር ደግሞ ከኢትዮጵያዊ ከኢትዮጵያዊ ባህል ጋር አይሄድም። ሶ አግባብ ነው ያለሽ አንቺ። ላስረዳችሁ። በቃ የመጀመሪያው ነገር ልክ ነህ። ትላልቅ ሰዎች ቦታ የተገኙበት ቦታ ላይ የተገኘው እኔም በጣም ትልቅ ሰው ነኝ። ምክንያቱም ቲክቶክ ክሪኤቲቭ አዋር እኛ የመጀመሪያው ቲክቶከር ኖሚኔት ቲክቶከር አንዷ እኔ ነኝ ስለዚህ ሰዎቹ እኔ ሊያዩ ነው አንድም ተጋብዘው የመጡት ብዬ ነው። ማም ነው በነገራችን ላይ የመጀመሪያው ነገር እኔ ለራሴ በጣም ትልቅ ቦታ ያለኝ ሲሆን ማለትስ ይባዬ ይቅርታ፣ ይቅርታ ይባዬ ሰዎቹ እኔንም ነው ሊያዩ የመጡት ስትይ፣ ማለት ራቁትሽን አደለም ሊያዩሽ የመጡት። ላስረዳ ልመጣልህ ነው። የመጀመሪያው ነገር የመጀመሪያው ነገር ቃይ ሰዎች አሉ ስላልከኝ፣ ከሱ ልጀምርልህ ብዬ ነው። እኔም አንዷ ትልቅ ሰው ነኝ፣ እና የቲክቶክ ክሪኤቲቭ አዋርድ ስለተዘጋጀ አዋርዱ ላይ እኛን ኖሚኔት የተደረገ ነው አይደለ? ትላልቅ ሰዎችም ዞሮ ዞሮ እኛን ለማየት ነው የሚመጡት፣ እንጂ ለምሳሌ አሁን እኔ እነሱ ላደንቅ አለ ዛ ቦታ ላይ ለምሳሌ እንትልል ነው እና ልብሱ ምን ይወክላል? ልብሱ የመጀመሪያው ነገር ከላይ እንዳያችሁት ኮት ነው። ምንም አይነት እንትኔን ኒግድ እንትን የሚያሳይ ነገር የለውም። ይሄ ደረት የፓርት ክፍት ነው። ከዛ መሀል ላይ ደግሞ የሰንሰለት እንትን ነበረው። ኮቱ ያው አባቶቻችን የሚለብሱትን ኮት ነው የሚያመለክተው። ከስር እንደ ከስር ሰውነቱ አይደለም፣ እስቶኪንግ ነው ያለው። እስቶኪንጉ እስቶኪንግ ነው ሰውነቱ አይደለም። ፓንት ያላችሁት ነገር ከዛ ከላይ ካለው ከዳንቴሉ ጋር አንድ ላይ የተሰራ ነው፣ ፓንት አይደለም። አንድ ላይ ከዳንቴሉ ጋር ከላይ ካለው እየሰማ ነው፣ ከዳንቴሉ ጋ ነው። ዳንቴሉ ደግሞ የኛ ባህል አደለ የምትሉት ከዚህ በፊት ቀደም ባለው እናቶቻችን የሚሰሩት ያው ዳንቴል ነው። ስለዚህ ያው የዚሁ ሀገር ምርት ነው ልላችሁ ነው። የዚሁ ሀገር ታች ግባቶቹ የዚህ ሀገር ናቸው ብለን እናቶች ለማሰብ ነው። የእናቶችን የድሮ ሙያ ምርቶቹን የዚህ ሀገር ናቸው፣ ዳንቴል የተሰራው የእናቶችን የድሮ ሙያ። አሁን ብዙ ጊዜ ዳንቴል ስለ ዳንቴል ስናስብ ሶፋ ምናምን፣ በድሮ በድሮ ጊዜ የሚለበሰው ግን ዳንቴል ከሶፋ እና ከመሶብ ነው። ከአክንባሉ አክንባሉ መሶብ ይለብሳል ነገር አይደለም ዳንቴል። ከእንደሱ ውጭ ደግሞ ኖርማሊ በአውትፊትስ መጠቀም እንችላለን የሚለውን ለማሳየት ብዬ ነው። ለህዝቡ መልካም ነገር ግን ግባቶቹ የሀገር ውስጥ እነኛን ነገሮች አስበሽ ቢሆንም ዞሮ ዞሮ ተገላልጠሻል እና እነኛ ደግሞ ህዝቡ ያ ነገር ደግሞ ህዝቡን አስቆጥቷል። ነው የእኛ ፖይንት። እና የህዝቡን ጥያቄ እኔ እንዳልኩ ነው አሁን አልተገላለጥኩም። ኮት ነው ከላይ የለበስኩት ኮቱ ግን አልተቆለፈም ነው እንጂ ኮት ነው ያደረኩት። ከስር እንዳልኩ ምንም አይነት ሰውነት የሚያሳይ ነገር አይታየኝም። ሙሉ እስከ እግር ጥፍሬ ድረስ ኢቨን እግሬ ራሱ አይታየ። ሙሉ ለሙሉ ስቶኪንግ ነው ሰውነት ከለር ያለው ቡኒ ስቶኪንግ ነው። ከዛ ከላዩ ከስቶኪንግ ላይ ምንድን ነው ያለው? ዳንቴል ነው ያለው በዳንቴል የተሰራ ፖይንቴ አልተገላለጥኩም የሚለው ነው። ህዝብ ነው እንግዲህ የሚፈርደው። በነገራችን ላይ ብዙ ከዚህ በላይ እንትን አንልም። ህዝብ ነው የሚፈርደው። ለምላሽሽ እናመሰግናለን። ልብሱ ስለብሹ እቫና፣ ልብሱ ስለብሹ እንግዲህ። ማንኛውም እንደዚህ አይነት ኢቨንት ላይ የሚመጣ ሰው ማስተላለፍ የሚፈልገው የራሱ መልዕክት አለ። ቅድምም የነካካሽልኝ አለ። ምንድን ነው ማስተላለፍ የፈለግሽው ነገር ተገላልጠሽ ማል እኛ እንዳየነው ከሆነ ምንድን ነው ማስተላለፍ የፈለግሽው? እንደ ፋሽን አሁን ለምሳሌ እንደነገርኩ ነገርኩ ነው አሁን ባደጉት ሀገራት ብዙ አይነት ፋሽኖች አሉ። ምክንያ ነገር የተለያዩ ቪዲዮችን ለምሳሌ እያየው ነበረ ከስድስት ስልሳ ስድስት ጋር ወይ ከሌሎች ንቅኖች ነገርቦች ጋ ምናምን እያገናኙ ኔም ብቻ ሳይሆን የአብረውኝ አብረውኝ ካሉ ጓደኞቼ ወይም ቲክቶከሮች ጋር እንደዚህ አይነት ነገር ጋር እያገናኙት ነበረ ግን እንደተማረ እና እንደሰለጠነ ሰው ከጀስት ፋሽን ከሚለው ነገር አንጻር ነው። እኔም አይ ቲንክ ጓደኞች የሚያየ ነው ብይ ነው ማሰበው። ከኔ ጋ አብሮ የተተች ማለት ነው። ከፋሽን ውጪ ሌላ ሀሳብ የለኝም። ፋሽን በቃ ጀስት ፋሽን ብይ ነው ለብሽ የተገኘ እንጂ መልእክት የለውም፣ እንጂ ምንም አይነት መልእክት የለውም። ምክንያቱም ለምሳሌ ሴሌብሪቲ የሆኑ ሰዎች እንደዚህ አይነት ኢቨንት ላይ ሲገኙ የሚለብሱት ልብስ ራሱ የሆነ የሚያስተላልፈው መልእክት አለ። ለምሳሌ አንድ ምሳሌ ልጥቀስልሽ እና የጂ ፓወር ክሬቲቭ አወር ላይ ዘንድሮ የሀያ አምስቱ ላይ ለምሳሌ አንድ ሰው ላንሳ፣ ጆሲ የለበሰው ልብስ ለምሳሌ የቱጃችንን የወር አበባ ለማስታወስ ነው ብሎ ነበረ። እንደዛ ለማለት ፈልጌ ነው ኒ እንደዚህ አሁን ለምሳሌ እንደዚህ የሆነ እንትን ጋር የተያያዘ እውነቱ ለመናገር ምንም አይነት እንትን የለው ልብሱ ከውጭ ዲዛይን ላይ አይቼው ከዛም በኋላ ራሴ ሪተች አድርጌዋለው ያው ተመሳሳይ ሙሉ ለሙሉ አይደለም ሪተች አለው የራሴ ሪተች ምንም አይነት ከእንትን ጋር ከእንትን ጋር የሚያያዝ መልእክትን እንትንም የለውም ጀስት ፋሽን አዘፍ ፋሽን ነው ምንም አይነት ተልዕኮም የለሽም አንቺ ምንም አይነት ተልዕኮም የለውም እንትንም የለውም መልካም ኢቫና የራሷ ቤትና መኪና አላት ይሆን ምናልባት ይሄ ፐርሰናል ስሉ አለመናገርም መብትሽ ነው። ይነ በጣም ዲፕ ከሆነ ይለፍሽ ይቻላል። እንግዲህ የለበሽው ልብስ ሶስት ሚሊዮን ነው ያወጣው ብለሽናል እና ያው የለበሽው ልብስ ከላይ አንድ ጃኬት ከዛም ደግሞ ራቁትሽ ይታያል ከስር ዙሪው የተተለ የሆነ ምንበል የዳንቴል አይነት እንትን ነው ያለው እና በፓንትን ነው ሽ። እውነት ያ ልብስ ሶስት ሚሊየን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንዱኛው ኢንተርቪ ላይ ተናገር የነበረ ሱ ኢንተርቪ ያልተኮሰተም እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረጉት ቤቢ ፎቶ ካለ ፎቶ ስለሌልኝ ፎቶ ሊኖር ይችላል ካለ እኔ ጋ የለኛ ሴት ፎቶን በቃ ሬ ተስቶ ይችላል እዚ ጋ ያለው በነገራችን ላይ ነበሩ ስልኬን ስልኬን ሌላኛው ስልክ ሳሎን ስለሆነ ነው ሪከርድ እያደረጉ ስለሆነ እንጂ። አሉ እዚ ጋ አንገቴ ላይ ያለው እንዳየንች ከሆነ የለበሹ ፎትና እንትን ነው ሲሉኝ፣ ሁ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮችን። ለምሳሌ ከሽን ላይ እንደዚህ ነው ይሄ ልብስ ይሄ ልብስ እንደዚህ ነው እንደዚህ ነው ከአሊባባ የሚገዛው ምናምን የሚሉት ቪዲዮች እያየው ነበር። አንገት ላይ ያደረጉት እስከታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ ለምሳሌ እስቲ የሀብሉን ዋጋ ንገሪኝ፣ የጃኬቱን ዋጋ ንገሪኝ፣ የለበሽው የፓንቱን እና የእንትኑ የወንፊት የሚመስለውን የሱሪን ዋጋ እያንዳንዳቸውን ንገሪኝ። አክቹዋሊ ስፔሲፊክ እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል። ነው እስከ ስድስት ቢዋልሽ እንደዚ ይጠጋል። የወርቁ ዋጋ በጣም ብዙ ነው። የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው ሰላሳ ሺህ ብር አርባ ሺህ ብር ሊሆን ይችላል ሱፍ ሊገዛ የሚችለው ማለት ነው ኖርማል ትንንሽ ብር ሊሆን ይችላል እንደገና ከስ የተባለውን ነገር እንዳልከው በዳንቴ የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይም ደግሞ የተለያዩ አክሰሳሪዎቹም ሲ ነገር ሊሆን ይችላሉ ግን አሁን በዋናነት ስለሱ ስለወርቁ ነበረ እንትን ያልኩት መልካም እንግዲህ እቫና ቅድምዬም ለመጠየቀ ያለሙከ ይህንን ያህል አንድ ኢቨንት ላይ አንድ ኢቨንት ላይ ሶስት ሚሊየን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫን የተለያዩ በጎ አድራጎት ለአድራጎቶች ላይ ያላየናል ይህን አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማተሳተፊው ይሆ አሁን እኔ ለምሳሌ አሁን አንድን ነገር ሳደርግ ለምሳሌ አሁን እኔ ለምሳሌ ቤት መኪና እየነደሁኝ ብታገኘኝ ለምሳሌ ነው ቤት መኪናው ስንት ያወጣል ብለህ ስጠይቀኝ ቤት መኪናው አንድ ቤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? ሀያ ሚሊዮን ብር ከሆነ ለምሳሌ ሀያ ሚሊዮን ብር ካልኩኝ እኔ ሀያ ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም። ለምሳሌ አንደርስታንድ አርገኛል ስለያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ አሁን እኔ ሊሆንም ሊሆኑም ላይሆንም ይችላል፣ ግን ሊሆንም ይችላል ባደርግ ሰዎች እንዳዳ እኔ በነገራችን ላይ ማለት የፈለጉት ና አፎርድ ማረከቻች ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ፣ በነገራችን ላይ ስሰጥ ግዴታ ለሰው ቪዲዮ ጋርጭ ማሳየት አይጠበቅብኝም። ስለዚህ በበጎ አድራጎት ላይ ትሳተፊያለሽ ለሰው ባላሳይም። አዎ እቫና ሚሊየነር ናት on ወንደዌ ስለዚህ መንገድ ላይ ከሆንሽ ሶስት ሚሊዮን አፎርድ ማድረጋችኝ ማለት ነው። ለምሳሌ ውሸት ነው ማለት ነው። ሶስት ሚሊዮን ወጣበት የተባለ ለምሳሌም ቢዝነሶች አሉኝ። ቢዝነሶች ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ። ከሚሊዮኖች ሚሊዮነር ለመባል ወንደዌ ላይ ነው። እሺ መልካም የአንቺ ሀሳብ ይከበራል። ይባል በአለባበስሽ እንዲህ መነጋገሪያ ስትሆኝ ብዙዎች ሲተችሽ ምናምን መቼም ዞሮ ዞሮ ቪዲዮ የተቆራረጠ ቪዲዮ ስለ አንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ከመድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን የመጀመሪያ ገና እኔ እውነቱ ስነግር ቤተሰቦቼ ልብስ ሳዘጋጅ ለምሳሌ ልብስ ስለ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረ ና በሰለጠነ ቤተሰብ ያደኩኝና አሁንም እስኪ ከቤተሰቦቼ ጋር ነው የምኖረው፣ በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበስ የመጀመሪያ ያሳያቸዋለሁ ገና ሳሉታ። እንዴት ነው እስኪ እንደዚህ እንደዚህ ቢሆን እንደዚህ እንደዚህ ቢሆን፣ ምንም ይሄ የምደብቀው እንትን ምለው። እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና ማሳይቻቸው ነው እንትን የምላቸው ገብቷል። አለ ትች ቴቶ ትች ምናምን እንደዚህ አይነት ነገሮች ምንም ለነገርኩህ በፍሪደም ስለሆነ ያደርገው ኦኬ። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ ውሳቢ ውጭ መውጣት ነው። ከሀገር ባህል የወጦ በተነስ ያሉ ነገር ነገር ምክንያቱም አለባበስሽ ራቁት ነው፣ እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለ የሰዎችን እንትን ነው እያመጡ ያለትና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የእኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺን ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነና የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በቃላይ ቅስማር አስተሳሰቢ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም፣ የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔ ያው ከእሱ አንጻር ነው ከስልጣኔ እያልኩ ያለሁት ቀጣይ እንትን ስል ለምሳሌ አንደኛ ወጥቶ በአውትፊት የተሸለመው ልጅም ነበር ለብሶ የመጣው የሙርሲ እንትን ባህልን ለማሳየት ነበረ ወ እየሞከረ የነበረው ምኑ ጋር ብቻ ነበር፣ ሰውነት ነው የሸፈነው። ፕራይቬት ፓርቱን ብቻ ነው። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ መገላለጡ ጋ ሳይሆን አንቺ ሴት ልጅ ነሽ መመባ ደግሞ ይለያያል። አሁን ይባን እዚች ጋ አንድ ስህተት፣ በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ ሰማንያ ብሄር ብሄረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉች ራቁትሽን ነው? ተላልጠሽ ነው ያሳደጉች? እንደዚያ አድርገው ነው ያሳደጉች? ይሄ ነው የኔ ጥያቄ።

ራንደም ሰው የሚለብሰው ማለት ነው ላይሆን ይችላል። ነገር ግን ያን ያህል ሱፍ የተወሰደው ለምንድን ነው? የእኛም ተቀባይነትም ያገኘው ለምንድን ነው በሀገራችን? ቢኮዝ ያን ያህል ስለማይጎዳ ያን ያህል ብሎ ነገር የለም። ያን ያህል ብሎ ነገር የውጭ እንትን ከሆነ የውጭ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠይቀኝ ስለመገላለጥ ስለሆነ ያወራኸኝ እዚህ እንዳልከው ከሰማንያ በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄድ ማለት ነው እንዳልከው እንዳልኩ ቅድምም የልጁን እንዳነሳውለን ተገላልጠው የተለያየ ብዙ አይነት ፍንትን ብለው ምንም አይታዩ ምናምን ምናም የተለያየ ባህል አለ። ከባህል አንጻር ከሄድንበት ነው

ኦኬ ቴንክ ዩ አመሰግናለሁ። እኔ ለምሳሌ ማለት ነው ኢትዮጵያ ኢትዮጵያ ስለሆን ግን የእንትን ባህል የእንትን ባህል ና አለን በቃ ደስ ያለኝ ለምሳ አንዱ መርጬ ራንደም ልለብስ ይችላሉ። አንተ ለምሳሌ አንድ ነገር ንገር ሱፍ ስለብስ ሱፍ ለምሳሌ የእንግሊዞች ባህል ሊሆን ይችላል። አንተ እንግሊዛዊ ነ ይችላል አይደለ በቃ ደስ ጀስት ደስ ስላለ ወይም ደግሞ ሱፍ ብለብሰው እኔ ጋር ተለያ መጣን በለስላስብ ግን ለብሰዋለን። ስለዚህ ማለት ነው እኔ ግዴታ ለምሳሌ ሐመሮችንም ብለብስ እኔ ሀመር መሆን አይጠበቅብኛል። የአማሮችንም ብለብስ ሀመር መሆን አይጠበቅብኛል። ኢትዮጵያዊ ስለሆንኩኝ ብቻ የአንድ ሙሉ አንድም ለመልበስ እንችላለሁ። ስለዚህ እያልሻለሹ መገላለጤ የእኛም ባህልም ነው፣ ምንም ችግር የለውም እያልሽ ነው። እኔ ስለ ባህል እና ስለ እንትን ሳይሆን አንተ ስለ ባህል ከባህል አንጻር ለምን እንደዚህ ታደርጊያለሽ ስላልከኝ፣ አይ ብዙ እንደዚህ አይነት ባህሎች አሉ ነው የኔ አለዋስማ። ነገር ከውጭ ጋር የተያያዘ ነገር ነው ብዬ ነግሬሃለሁ እንጂ ከዚህኛው ጋር አይደለም። መልካም ይባል። መልካም አሁን የምትለብሽው ልብስ ነገ እናት መሆንሽ አይቀርምና ዳ ያው የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹ ምሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጂያለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳድጌም ከሰለጠኑ ቤተሰቦች ጋር ነው። እና እኔም የሰለጠንኩኝ እናት ነው መሆኗ ማለት ነው። ልብሴ ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ችግር ቢደርስበት ኖ ያለውን ነገር አክሰብት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነገር እንደ ወደፊት እርግጠኛ ከአምስትና ከአስር አመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራት ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። መልካም፣ አንቺን እያዩ የሚያድጉ ህጻናትስ? እንዳልኩ ነው፣ ከኔ እያዩ የሚያድጉ ህጻናት ከኔ ኮንፊደንስ ነው መጀመሪያ፣ በራስ መተማመን ኮንፊደንስ፣ የሚፈልጉትን ነገር መናገር፣ ሀሳባቸውን በግልጽ መናገር መማር አለባቸው ብዬ ማሰበው። ሁለተኛው ሲቀጣል ብዙ ልጆች ለምሳሌ ልጆቻችን እኮ እንትን ስለሚያዩ ህጻናት ስላሉ እንደዚህ እንደዚህ ስለሚሉ ሲጀምር ከአስራ ስምንት አመት በታች ፕላትፎርሞም አይፈቅድም ልጆች ቲክቶክ ላይ እንዲቀመጡ ማለት ነው ስለዚህ አንድ ወላጅ ልጄን ልጄ አንቺን ማየት የለበትም ብሎ ካሰበ ሲጀመር ልጁ ነው መጀመሪያ ቲክቶክ ላይ መጠቀም የሌለበት ማለት ነው መልካም አሁን የማደርገው ነገር ይሰማል ኔትወርክ ይዞሻል ይሰማል አይደል ይባል ይሰማል አሁን የማደርገው ነገር ማለት የፋሽኑን ጉዳይ ወይንም ደግሞ አሁን ኢሹ የሆነው የመገላለጥ ጉዳይ ልክ ነው ብለሽ ታስቢያለሽ? የማድረገው ነገር ልክ ነው ብለሽ ታምኝበታለሽ? ለማምንበት ማሆ ነው። መልካም ለምንድን ነው ታዲያ የሁላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው? ሁላ ለምንድን ነው እንትን የሚለው አሁን ራሱ ኮመንቲን፣ ያው እኔ እያየሁት አይደለም። ለምንድን ነው ታዲያ የሁላ ነገር ይመጣው? ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ ዘጠና ፐርሰንቱ አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው ይባል ለምንድን ነው? አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነው ክርስቶስ አይደለም፣ ስለ ትችት ነው ሚባል ይወራ ስለ አክቹዋሊ በነገራችን ላይ ቆይ እመጣለሁ፣ አልነው እና ብዙ ትችት ተቺ እና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺ እና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስ አላገኛ ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ፣ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። አክቹዋሊ እኔ በነገራችን ላይ ግዴታ ስለመገላለጥ ዛሬ አወራህ እንጂ ሂልጫማ ጫማ በካልሲ ለምሳሌ አንደኛውን አለማፊን ስነገር ሂል ጫማ በካልሲ ላይ አደርግ ይችላለሁ ሰው ለምሳሌ ይህ ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል። መብቱ ነው። እኔ ደግሞ ይህ ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ይህ ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ ይህንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። አዎ ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለ ይህን ነገር ገልብጬ ሞክረስ ብዬ ለምሳሌ ላይ አርሳ ከመገላለት ጋር ባይገናኝም፣ ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምንም ብሎ ሊተይች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው። የህይወት ፍልስፍና አለው ብዬ ነው ነው ስለዚህ እኔ ያው ስለ ህዝቡ እንትን አይደለም ብዙ። ስለዚህ ልክ ነሽ ልክ ነኝ ብለሽ ነው ምታምኚኝ እንደ ራሴ። ኦኬ፣ ያው ብዙዎች እየተቹሽ ነው እንዳልኩሽ ነው ብዙዎች ቅረት ያሳኝተዋልና ብዙ መላው ህዝብ ማለት ይቻላል። እና ምናልባት እድሉን ብሰጥሽ ይቅርታት ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታም ነው ማለት? ምክንያቱም ህዝቡ ተቆጥቷል። ባለባበስሽ ምክንያት ልክ አደለችም ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው ምሳሌ። ኦልሞስት ደግሞ ከስድስት መቶ ሺህ በላይ ህዝብ ይከተልሻል። ልክ አሁን እንደነገርኩህ፣ አሁን ከዚህ ቀደም ብዬ እንደገለጽኩለህ የሰው ትችት፣ አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ፣ መውደድ መብት ስላለው የሚያነካከኝ እንትን የለም። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። ከሆነ መጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል። የተለያዩሽራ ፋሽን ዲዛይንም ን የመክፈትን ማሳብ ስላሉኝ እንደውም አብረን ልንሰራ